ሰላም ጤና ስጥልኝ ክብረት ተመልካቾቻችን፣ ከፍሪ ሚዲያ የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ ሆናች ተመልካቾቻችን፣ ቻናላችን ላይ ሰብስክራይብ አድርጋችሁ ተጨማሪ መረጃዎች እንዲደርሳችሁ ማድረግ ትችላላችሁ። በአሜሪካ ኒውዮርክ ግዛት ቡፋሎ ከተማ ውስጥ ኪዳን ኃይሌ የተባለ የኮሌጅ ገንዘብ ድጋፍ አማካሪ የ29 ዓመት ፍቅረኛውን አንቆ ከገደለ በኋላ ገና የአራት ቀናት እድሜ ካለው ልጃቸው ጋር ቤታቸውን በእሳት በማቃጠል ከባድ ወንጀል ክስ ተመሰረተበት። የ30 ዓመቱ ኪዳን ኃይሌ ኦክቶብር 15 ቀን ከጧቱ 2 ሰዓት ከ35 ላይ የእሳት አደጋ ሰራተኞች በኖርድ አቬኑ በሚገኘው መኖሪያ ቤታቸው የተነሳውን ቃጠሎ ለመቆጣጠር በደረሱ ጊዜ በደረሰው አሰቃቂ ሁኔታ ምክ ምክንያት በነፍስ ግድያ ወንጀል ክስ እንደተመሠረተበት የኤሪ ካውንቲ አቃቢ ሕግ ጽሕፈት ቤት አስታውቋል። የእሳት አደጋ ሰራተኞቹ ወደ ቤቱ ሲገቡ የኪዳን ፍቅረኛ የሆነችው የ29 ዓመቷ ካትሪንና የአራት ቀን ልጃቸው ነሁን ምንም አይነት እንቅስቃሴ ሳያሳዩ አግኝተዋቸዋል። እናትና ልጅ በቦታው ላይ ህይወታቸው ማለፉን አቃቢ ህጉ ገልጿል። ኪዳነ ኃይለ ራሱ ከቃጠሎ ተርፎ በጭስ በመታፈኑ ሆስፒታል ውስጥ ለቀናት ሕክምና ሲከታተልም ቆይቷል። የሕክምና መርማሪው እንዳረጋገጠው የካትሊን ሞት ምክንያት በአንገት መታነቅ የተፈጸመ ግድያ ነውም ብሏል። የህፃኑ ንሆ ሞት መንስኤ ምርመራው እንደቀጠለ ሲሆን ባለስልጣናት ተጨማሪ ክሶች እንደሚመሰረቱም አስታውቀዋል። ኪዳነ ኃይለ ጥፋተኛ ሆኖ ከተገኘ ከ25 ዓመት እስከ ዕድሜ ልክ እስራት ሊፈረድበት እንደሚችል የአቃቢ ሕግ ጽፈት ቤት አረጋግጧል። እንግሊዝ በጾታዊ ጥቃት በስህተት ከእስር ተለቆ የነበረውን ሀዱሽ ቅባቱን ወደ ኢትዮጵያ መለሰች። ከሰሞኑ በማህበራዊ ሚዲያ ዜና ሆኖ የነበረውና በእንግሊዝ በጾታዊ ጥቃት በፖሊስ ቁጥጥር ስር ውሎ ኋላ ላይም በስህተት ተለቅቆ የነበረው ሀዱሽ ቅባቱ በትናንትና ሁለት ምሽት ላይ እንግሊዝ ግለሰቡን ወደ ኢትዮጵያ መመለሷን ከእንግሊዝ ሚዲያዎች ዘገባ ተመላክቷል። ሀዱሽ በፖሊስ ከተያዘ በኋላ በስህተት ከእስር ወጥቶ የእንግሊዝ ፖሊስ አፋልጉ ብሎ እንደነበር የሚታወሳል። ግለሰቡ እንግሊዝ በሕገ ወጥ መንገድ በገባ በጥቂት ቆይታዎች ውስጥ ነበር በ14 ዓመት ታዳጊ ላይ ጾታዊ ትንኮሳ ሰንዝሯል ተብሎ በጉጥጥ ስሬዋለው። ሆም ኦፊስ የተሰኘው መንግስታዊ ቢሮ ጸሐፊ ሳበና ሙሐሙድ የግለሰቡን ወደ ኢትዮጵያ መላክ አረጋግጠው እንግሊዝ መጥታችሁ ወንጀል ከሰራችሁ፣ ወደ መጣችሁበት ትመለሳላችሁ፣ ከእንግሊዝም ትባረራላችሁ ሲሉ አስጠንቅቀዋል። በአዲስ አበባ ከተማ ባለፉት ሶስት ወራት ከ3000 በላይ የፍቺ መዝገቦች ተከናውኗል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የአንደኛ ሩብ ዓመት አፈጻጸም ሪፖርት እንደሚያመለክተው በሩብ ዓመቱ 3032 የፍቺ ምዝገባ ማከናወኑን የኤጀንሲ ዋና ዳይሬክተር አቶ ዮሴፍ ንጉሴ ተናግረዋል። በሩብ ዓመቱ በወሳኝነት ምዝገባ 153787 ልደት ምዝገባም ተከናውኗል። 25876 ሕፃናት በተወለዱ በዘጠና ቀናት ውስጥ የተመዘገቡ ሲሆን 4194 ደግሞ በአንድ ዓመት ውስጥ የተመዘገቡ መሆናቸውንም ተናግረዋል። በተጨማሪም 10696 ጋብቻ በሩብ ዓመቱም ተመዝግቧል። እንዲሁም መቶ የጉዲፈቻ ምዝገባ መከናውኑንም ገልጸዋል። 4396 የሞት ምዝገባ በወቅታዊ በዘገየና የጊዜ ገደቡ ባለፈም ተመዝግቧል። እንደ አጠቃላይ በበጀት ዓመቱ የአንደኛ ሩብ ዓመት ውስጥ 172011 ምዝገባ በማድረግ ከእቅድ በላይ ማከናወን መቻሉን አቶ ዮሴፍ ንጉሴ ተናግረዋል። የነፍስ ግድያ ወንጀል የፈጸሙ ተጠርጣሪዎች በቁጥጥር ስር አሉ። በጂንካ ከተማ አርካሻ አካባቢ ግድያ ፈጽመው ተሰወሩ የተባሉ ሁለት ተጠርጣሪዎች በፖሊስ ክትትልና በኅብረተሰቡ በህብረተሰቡ ጥቆማ ተይዘው በቁጥጥር ስር ውለዋል። የተያዙ ተጠርጣሪዎች ወጣት ምስጋና መስልና ወጣት ሀብታሙ ሐውሌ የተባሉ ሲሆኑ ጥቅምት 18 ቀን 2018 ዓ ም በተፈጸመው በዚህ ድርጊት ተጠርጣሪዎቹ አንድ ግለሰብን በመዝረፍ የነፍስ ግድያ ፈጽመው መጥፋታቸው ተገልጿል። የጅንካ ከተማ አስተዳደር ፖሊስ ጽሕፈት ቤት ልዩ ልዩ ወንጀል ምርመራ ማስተባበሪያ ክፍል ኃላፊ ረዳት ኢንስፔክተር አለማየሁ ወንድሙ እንደገለጹት ፖሊስ ባደረገው ብርቱ ክትትልና የህብረተሰብ ጥቆማ መሰረት ተጠርጣሪዎቹ በአሪ ዞን ጅንካ ከተማ ውስጥ የሟች ግለሰብን ስልክ ለመሸጥ ሲንቀሳቀሱ እጅ ከፍንጅ ተይዘዋል ብለዋል። ፖሊስ በተጠርጣሪዎቹ ላይ የጀመረው የምርመራ ሂደት እንደቀጠለ ሲሆን በቀጣይ ስለ ምርመራው ሂደት ተጨማሪ መረጃ ለህዝብ እንደሚያሳውቅ ገልጿል።